ፔንስትሪን አዲፋም ዴቲን ተከታታዮች እንደምን ናችሁ? ለነገረኞች ቤታችሁን ክፍት አታድርጉ። ፕሊስ ፕሊስ። እኔ ለነገረኛ ሰዎች ቤቴን ክፍት ስላደረኩ ልቤን ክፍት ስላደረኩ ልቤን ሰብረውታል ለተከታታይ ሶስት አመት ተጎድቻለሁ። በዚህ እንትና ይሄ ደግሞ የሚሆነው ለሰዎች ግልጽ ስንሆን ለሰዎች የዋ ስንሆን ሰዎችን እኩል በኩል ዓይን ባየው ቁጥር ስላከበር ናቸው ስለተንከባከብ ናቸው ይሁዳችንን አውርተን ስላወያየ ናቸው። ቤታችንን ክፍት ስላደረግንላቸው ብቻ መልሰው እናንተን ይጎዳሉ። አይ ዶንት ኖ ነው ለምን እንደሆነ። ሰው እንዴት ለሰዎች የዋህ ስትሆኑ ሰው እንዴት ትሁት ስትሆንላቸው? ስለላቸው፣ ሰው እንዴት ስትወዷቸው መልሰው እናንተን ይጎዳሉ። ብዙ ሰዎች እንደዛው ናቸው። እኔ በተፈጥሮዬ ሰው አልንቅም። ፈጣሪ ሲፈጥር ሰውን እኩል ነው ያደረገው ብዬ አምናለሁ። ሰውን በኩል ዓይን አያለሁ። ሰውን ምን ይሁን ምን ይሁን፣ መንገድ የወጣ የት ይሁን፣ ምን ይኑረው፣ ሀብታም ይሁን ደሃ፣ እኔ ሰውን በኩል ዓይን አያለሁ፣ ወዳለሁ፣ ለተጎዳ አዝናለሁ። እኔ እንደዚህ ነኝ እያልኳቸው አይደለም፣ ግን የራሴ የተፈጥሮ እንትን የነገርኳቸው ነው። በዚህና እኔ ሰውን በኩል ዓይን አያለሁ እና ሁሉንም እወዳለሁ። ሰው በጣም ወደ ቀርቧለሁ። ማህበራዊ ኑሮ በጣም ወዳለሁ፣ ሶሻብል እና እሱን ስለሆንኩኝ ሶሻል ስለሆንኩኝ ሰው ስለማልቅ በጣም ስለመቀርብ ሪሌሽን ስላለኝ፣ በዚያው ልክ ደግሞ በሰዎች ሁኔታ ተጎጂ ነኝ። ለምንድን ነው ታውቃላችሁ? ለሰው የዋህ ሆናችሁ ስትቀርቡ፣ ለሰው ጥሩ ስትሆኑ እናንተን እየናቀ እናንተ ላይ እያፌዘ ይመጣል። ገባችኋል? ምክንያቱም የእኛ ሰው ጥሩ ሰው የዋ ሰው ለእኛ ሰው ስለማይ ለእኛ ሰው የዋ ሰዎች ጥሩ ሰዎች በተኩላ ይነደፋሉ። በግ በፍየል ይነደፋል ማለት ነው። ምክንያቱም በጎች ሁሌም ተጎጂ ናቸው። በጎች ሁሌም ሰው አማኝ ናቸው። በጎች ሁሌም የዋህ ናቸው፣ ትሁት ናቸው፣ ለፈጣሪያቸው ቅርብ ናቸው። በዘሩክ ደግሞ ዘመኑ የፍየል በሆነበት ሰዓት እነዚህ በግ የሆኑ ሰዎች ይጎደሉ፣ በጣም ነው የሚጎዱት። እነዚህ በግ የሆኑ ሰዎች የዋህ ሰዎች ትሁት ሰዎች ለሰዎች አሳቢ ለሰዎች ተቆርቋሪ ናቸው። ሰው ሲቸገር ሰው ሲጎዳ ይከፋሉ ከነሱ ጋር እኩል ያለቅሳሉ፣ ከእነሱ ጋር እንባቸውን ያፈሳሉ። ውስጣቸው ይመካል፣ ግን በዛው ልክ ደግሞ እነሱ ይቆዳሉ። እነዚህ እንደዚህ የበግ ታይፕ ያላቸው ሰዎች የዋ ሰዎች፣ ይሄ ሰውን የሚያቀርቡ በሰዎች ተጎጆች ናቸው። ብዙ ብዙ ሰው እንደዚህ ነው ይጎዳሉ ጥሩ ሰዎች ይጎዳሉ። ምክንያቱም ሰይጣንም እነሱ ነው የሚያሳድደው ጥሩ ሰዎችን እየተከተለ ሰይጣን መቼም ያዳም ልጅ ጥራቱ ሰይጣን ነው። በማንኛውም ተንኮል ሰዎችን ተንኮል የሚያሰራ ብዙ ነገሩን መጥፎ ስራ የሚያሰራ የሰው ልጅ አስቡ አይደለም ሰይጣን ነው። ብዙ ነገሩን የሚሰራው ስለሆነ መግቢያው ብዙ ነው፣ እሱ ነው ስለዚህ ደጋግሶችን ሰዎችን ረጅ ሰዎችን ብዙ ጥሩ ጥሶችን እየተከተለ ሴ ይወጋል። ከጥሩ ስራ ጋር ይሰናክላል። ሰው በጎ እንዳይሰራ፣ ሰው ለሰው ጥሩ እንዳያስብ። ምክንያቱም የሰው ልጅ ጥሩ ባረገ ቁጥር ለሰው ጥሩ በሆነ ቁጥር እየተጎዳ እየተጎዳ ሲመጣ ያን በጎ ስራ ያን ጥሩ ስራ ተሶች ጋር ያለውን ጥሩ መልካም ስራውን እየተወ ይመጣል። ምክንያቱም መልካም ስራው እሱን እየጎዳ ሲመጣ ከመልካም ስራው እራሱን ያርቃል፣ ከሰዎች እራሱን ያርቃል። ብቸኝነትን ይመርቃል። ሶሻል ላይፍ ያስጠላ። እውነቴን ነው። የተዋል በቃ ኢሚዲትሊ ምላች ነው የምላችሁ ወደው ይተዋል። ሶሻል ላይፍ ሲጎደው በመልካም ጎን ቀርቦ እነሱ በመጥፎ እያሰቡ እሱን መቀለጃ መተረጃ፣ የጭሷ ሰውም አንድናት ብ የሚገርማችሁ ነገር በየሄዳችሁበት እናንተ በመጥፎ ጎን ይስላሉ። ስለዚህ የሱ ምርጫው ደግሞ ከሶሻል ላይፍ ራሱ ማራቅ ይሆናል ማለት ነው እና አንዳንዴ በነገራችን ላይ አንዳንዴ ባውንዳሪ በጣም ጥሩ ነው። ለሬሌሽን ከሶች ጋር ያለን ግንኙነት ባውንዳሪ ሊኖር ይገባል የሚባለው ዝመግሩ አይደለም። ልቅ የሆነ አስተሳሰብ፣ ልቅ የሆነ ወሬ ባውንደሪ ከሌለው የሰው ልጅ በጣም ይጎዳል። በጣም ነው የሚጎዳል። ራሱን ይጎዳዋል። በዛ ማህበረሰብ ራሱን ያስልቃል። ተሰሚነት እያጣ ይመጣል። ምክንያቱም እሱ ከያገኘ ሰው ስለሚገናኝ ሕፃን ትልቅ አዋቂ ሳይል ሁሉ ስለሚቀርብ የዋህ ስለሆነ ይጎዳል። ስለዚህ የሰው ልጅ ግዴታ ግዴታ ነው የሚቀርባቸውን ሰዎች መርጦ መግባት አለበት። ቤቱን ለሁሉም ማድረግ የለበትም። ለተመረጡ ሰዎች ብቻ ቤቱን መክፈት አለበት የምለው በምክንያት ነው። ምክንያቱም ከጥሩ ሰዎች ጋር ትንኝ ይገባል አይደል? ትንኞች ደግሞ መጥፎች ናቸው፣ ጎጂዎች ናቸው። ሰዎች ቤታችሁን ክፍት ስታደርጉ መርጣችሁ። ሲሆን ሲሆን ቤትን መዝጋት አያስፈልግም ለማንም አያስፈልግም። እኔ ካየት አንጻር በዚህ ታይ ሶሻል ላይፍ ምናምን ይሄ ግርግር ከዛዛ ምናምን ብዙ፣ ግን ደግሞ ዴይሊ በየሁሉም ቦታ ልታይ ልገኝ ካለ ሰው ለራሱ ሪስክ ነው። እውነቴን ነው እና እኔ ሁሉን ሰው በቤቴ ስለፈቀድ ሁሉን ሰው በር ከፍቼ ስላስገባው በዚ ልክ ብዙ ሰዎች ጎርቶኛል። በተከታታይ አመት ተጎጂ የወንቁበት ታይም አለ። ሁሌ ነገር የሚጠምቁ ሰዎች አሉ። ሁሌ የሚከታተሏችሁ ሰዎች አሉ። በሰላም ወታችሁ እንዳትገቡ ሁሌ ነገር ይዘው የሚጠብቁ ሰዎች አሉ። ጥፋትን እየፈጠሩ እናንተን የሚያስቁ ሰው አሉ። ምክንያቱም የሰው ልጅ የእናንተ ማንነት ያት ተንኮለኛ ይችላል። ስለዚህ ለዚህ ማህበረሰብ፣ ለዚህ ሰው ቤትን ከፍተህ ግቡ ካልካቸው ቤትን ሁሉ ነገርህን የሚቆጣጠሩት እንድት ገባ እንድትወጣ የሚፈቅዱ ልክ እነሱ ናቸው የሚሆኑት። እምነት ይሄን በዚህ ገባ በዚህ ወጣ ይህን ስራ ይሄናል ስራህን ሁለ ነገር የሚፈቅዱ እነሱ ነው የሚሆኑት። ምክንያቱም እምሮህን እቆጣጥሮታል። ኦልሬዲ ሁለ ነገር ያውቃሉ። ግልጽ ነክ፣ ልብ ክፍት ነው። ለወጡ ከሁሉም ስጋ ትጫወታለክ ግልጽ የሆነ ሰው የዋህ የሆነ ሰው በባቦች ይነደፋል። ይሄ ደግሞ ሁሉም ጋር ያለ ስለሆነ ስለዚህ ሰዎችን ሳንጎዳ፣ ሰዎችን ሳናስከፋ በራሳችን ባውንዳሪ በራሳችን መስመር እንድንጓዝ መሆን ማድረግ መስመራችንም ማስተካከል ግዴታ ማህበራዊ ኑሮ ላይ ሶሻል ላይፍ ላይ ሁሌ ልገኝ ሁሌ እንትን ካላልኩ ድርቅ አያስፈልግም። ምክንያቱም አንተ ስራ እንትን ባርክ ቁጥር ስራ ቢዚ ባርክ ቁጥር አይኖርም። በነገራችን ላይ ለምሳሌ ሰው ሞት ህይወቱን ባጣ ሰዓት እሱ ግዴታ ነው አዝነት ትገልጻለክ ግን ይሄ ማህበር ምናምን ሰርግ፣ ልደት፣ ገበጥ ሴ ቅብ ሁሉም ምንትን ላይ መገኘት አይጠበቅብህም። ወሳኝ ወሳኝ ነገሮች አሉ አንተ ማትቀረባችን ነገሮች ምክንያቱም የሰው ልጅ ስለሆን ስለሆንክ ግን ደግሞ ሁሌ በሁሉም ምንትን እኔ ግዴታ ካልተገኝ ነው የሚልንትን አያስፈልግም። ምክንያቱም ያስንቃል። ሁሉም ቦታ ደርስ ደርስ ስትል ትናቃለህ። አንተን የማይመጥን ቦታ ላይ አንተን የማይመጥን ቤት ውስጥ ትገባለህ። እንደዛ ሲሆን ደግሞ አንተን ያስነቃል። አንተ እዚያ ቦታ ላይ ወርድ ትገኛለህ። አንተ ራስን ታስነቃለህ። ስለዚህ የተመረጡ ቦታዎች ላይ ራስህን አገኘው የምለው በምክንያት ነው። እና ዋናው እንትን ቤቱን ከፍቶ ሁሉንም ሰው የሚጋብዝ ቤቱን ከፍቶ ሁሉን ዘመዱ የሚያደርግ ቤቱን ከፍቶ ሁሉን ጓደኛው የሚያረጉ ሰዎች ከሁሉም ጋር እኩል ሪሌሽን እንዲኖር የሚጥሩ ሰዎች፣ ይሄ ለእናንተ አይጠቅምም። ስለዚህ ዝጋባቸው። ለማይፈልጉ ሰዎች መስመርን ዝጋባቸው፣ በርህን ዝጋባቸው። አትፍቀድላቸው፣ አትፍቀድላቸው። አንቺን ሊጎዱ የሚችሉ በቤትሽ የሚመጡ በህይወትሽ የሚመጡ በሁለ ነገርሽ የሚመጡ ሰዎችን መስመርን ዝጋባቸው። ይሄ ኦቨር ነው ማለት ነው። ኦቨር ነው። አደለም በህይወትሽ ከመጡ በቤትሽ በልጆች በሁለ ነገርሽ ከመጡ እነዚህ ሰዎች እየጎዱሽ ነው። አእምሮሽን ዳሜጅ እያደረጉት ነው። ጭንቅላትሽን ዳሜጅ እያደረጉት ነው። የአእምሮ ክፍልሽን ሁሌ ስለነሱ እንዲታስቢ፣ ስለነሱ እንዲትምሰለሰይ ሙሉ ትንሽን ተቆጣጥረውታል። ሁሌ ምክንያቱም ሁሌ ነገር ይጠንቁልሻል፣ ስቶች ስገቢ፣ ጨቀጭቁሻል፣ አይናቸው ወጋሻል በዘታይም አንቺ የምታስብን ታጫለሽ ስለ ስራሽ ማሰምትለሽ ስለነሽ መምሰሰል ትጀምሪያለሽ። ስለዚህ ከእነሱ ራስን ማራት ቤትን መዝጋት የምለው ለዛ ነው። የኛ ህብረተሰብ አስቸጋሪ ነው ለጥሩ ሰዎች ለደጋግ ሰዎች። የኛ ሰው መጥፎ ነው አይደለም ፍየል በሆነበት ዘመን ደግሞ በግ መሆን ደግሞ በጣም ከባድ ነው። በጣም ሪሞት ይዘው ነው የሚያንቀሳቅሷችሁ። እውነት ነው። ና እንደጋጋ ነው የሚጫወትባችሁ ሰዎች እና ሳትወዱ በግድ እናንተ ነገረኛ ብልጅ ክፉ ትሆናላችሁ። እሱን ደግሞ የሚያረጋችሁ ሰው ነው። ምክንያቱም ለደጋግ ይሄ ዘመን ለደጋግ ሰዎች ቦታ ስለነበ፣ ጥሩ ስትሆኑ ከሰው ጋር ወታቸው አብታሉ። ጥሩ ስትሆኑ፣ እኩል ሰውን ስታዩ ስታከብሩ፣ የዋህ ስትሆኑ፣ የሰው መቀለጃ ነው የምትሆኑት። ምንም ጥሩ ሌብል ላይ ጥሩ ነገር ቢኖራችሁ፣ ያዝ ሰው እናንተን ክፉ ሀይለኛ ነገረኛ ሲሆን ደግሞ ሰው ይፈረዋል፣ ታጎብድድለታለሽ፣ ታከብረዋለግ፣ ትሰግድለታለግ ምክንያቱም ጊዜው የነሱ ስለሆነ አይደለም እና ለማንም ቤታችሁን ክፍት አታድርጉ። በስራችሁ ጎበዙ ነው ተግባብታችሁ ስሩ እንጂ በአሁን ዳሪ እየሌላው ለጥሰዎች እኔ እንደዛ ስለሆንኩኝ ስለተቆደቡበት ስለተጎደሉበት ይህን ነገር የምላችሁ አዴ ፋሚሊቲው ተከታታዮች የእናንተ የሚጠቅማችሁ ነው። የአውሮ ቴሎት ስኔ ክፉ ሆኑ፣ ለሰው መጥፎ ሆኑ እያልኩኝ አይደለም። ለሰው ውስጣችሁ ደግ ይሁን ጥሩ ነገር አድርጉ፣ ለሰዎች እንትን አድርጉ። ግን ሙሉ ልባችሁ እንዲቆጣጠሩ ትፈቀዱላችሁ፣ ቤታችሁ እንዲቆጣጠሩ ጣት አድርጉ። ሰው ሲስቅ ሲጫወት ጥሩ ነገር ሲያደርግ የዋ ይመስለዋል። አንዳንድ ሰው ዘሎ ይመጣል ቤታችሁ፣ ምክንያቱም ሊሸውዳችሁ ይመጣል ያሰው በብዙ ነገር ሊያታድላችሁ ይመጣል። እናንተ ጥሉ የዋ ናችሁ፣ በቃ ምንም ማታቅ ምንም ማታውቁ ነው የሚመስለው። እናንተ አላቅላችሁ አይደለም የዋ የሆናችሁት፣ ወዳችሁ እያወቀ ልባችሁ እያወቀ ሰው ለመርዳት ነው። ግን ብዙ ሰዎች ነው ያስቡት። ቤታችሁ ዝጉ የሚለውን እንትን ለማውራት የፈለኩት ለዛ ነው። ጨላጆ ለመስኮትም ቢሆን አትፍቀዱላቸው። እውነት አትፍቀዱላቸው። ሰዎች መጥፎ ናቸው፣ ጎጆች ናቸው። ጥሮች ወደ እናንተ አይመጡም። መጥፎች ናቸው ወደ እናንተ የሚመጡት። ይህ ለማለት ፈልጌ ነው። አመሰግናለሁ። ማዴፋን ዲቴል ተከታታዮች ወዳችኋለሁ። ሼር ላይ ኮሜንት ሰብስክራይብ ያደርጋችሁ ባይ